ሰላም ጤና ይስጥልኝ ውድ የሶሎዳ ሚዲያ ቤተሰቦቻችን እንዴት አላችሁ? ለእለቱ የመራረጥ ናቸው አዳዲስና ትኩስ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ ከኛ ጋር እንድትቆዩ በአክብሮት እጋብዛለሁ። ወደ ቀዳሚው መረጃችን ስናልፍ ትናንትና መጋቢት 7 2017 ዓ ም በአድዋ ከተማ ወታደራዊ ትርኢት ቀረበ። ትናንትና መጋቢት 7 2017 ዓ.ም በትግራይ ክልል አድዋ ከተማ በተደረገ የመጽሐፍ ምርቃት ወታደራዊ ትርኢት መቅረቡ መነጋገሪያ ሆኖ ውሏል። የአድዋ ከተማ ህዝብ ግንኙነት ጽፈት ቤት ባሰራጨው መረጃ በአድዋ ስቴዲየም አርሚ 42 ኮር 421 የጀግንነት ውሎ የሚተርክ መጽሐፍ መመረቁን አስታውቋል። ከዚህ ጋር አያይዞ ባቀረባቸው ፎቶግራፎች ግን አንድን ቦታ የመጽሐፍ ምርቃት የሚያሳይ ምስል አላቀረበም። ፎቶግራፎች የሚያሳዩት ወታደራዊ ትርኢትን ነው። ይሁንና የአድዋ ኮሚኒኬሽን ጽህፈት ቤት በመጽሐፍ ምረቃት ላይ የሰራዊት ከፍተኛ አዛዦች፣ የሰማዕታት ቤተሰቦች፣ የሰራዊት አባላትና ከፍተኛ ባለስልጣናት ተገኝተዋል ብለዋል። በህወሓት ሰራዊት አመራሮች ትእዛዝ በመሆኒ ከተማ የሰው ህይወት አልፈዋል። በመሆኒ ከተማ በከተማው ሚሊሻዎች እና በህወሓት ሰራዊት ታጣቂዎች በተደረገ የተኩስ ልውውጥ የሁለት ሰዎች ህይወት ሲያልፍ፣ አንድ ሰው በከባድ ቆስሏል። አቶ መሰለ ተስፋ የመሆኒ ከተማ ሚሊሻ ወዲያው ሲሞት፣ ወጣት ማዕረግ ገብረ እግዚአብሔር ደግሞ በከባድ ተመቶ ወደ መቀለ አይደር ሪፈራል ሆስፒታል ለከፍተኛ ህክምና ሪፈር ተብሏል። ሌላኛው የሞተው የህወሓት ሰራዊት አመራር የሆነው የአርሚ 43 ኮር 2 አዛዥ አጃቢ የሆነ ታጣቂ መሆኑን ለማወቅ ተችሏል። የአርሚ 43 የሰራዊት አመራሮች ከምሽቱ አራት ሰዓት ጀምሮ የህዝባቸውን ደህንነት ይጠብቁ በነበሩት ሚሊሻዎች ላይ ነው ተኩስ የከፈቱት የተባለ ሲሆን ከወራቶች በፊት አርሚ 43 በራያ ጨርጨር ወረዳም በተመሳሳይ የሰው ነፍስ ማጥፋታቸው ይታወሳል። ለዚህ ክስተት ዋና ተጠያቂዎች አቶ ገብረ ኪዳን ጋይም ወይም ባይቶ የአርሚ 43 ኮር ሁለት አዛዥ እና የማሾ ብርጌድ አዛዥ እጫይ መሆናቸውም እየተነገረ ይገኛል። የህወሓት ኋላ ቀር ቡድን በመቀለ ወጣቶች ላይ የሚያደርሰው ያልተገደበ ግፍ አሁንም ተጠናክሮ ቀጥሏል ተባለ። የህወሓት ኋላ ቀር ቡድን በመቀለ ወጣቶች ላይ የሚያደርሰው ያልተገደበ ግፍ አሁንም ተጠናክሮ መቀጠሉን ነው የታወቀው። ትናንትና መጋቢት 7 2017 ዓ.ም ዓ.ም ጊዜው አስተዳደሩ ላይ መፈንቅለ መንግሥት ያካሄደው ህወሓት የመቀለ ከተማ አስተዳደር ቢሮ ከተቆጣጠረ በኋላ ጊዜው አስተዳደሩ ይደግፋሉ ያላቸው የመቀለ ከተማ ወጣቶች ማደን መጀመሩንና በይፋ በዳኛው ዮሐንስ ባደረሰው ከፍተኛ ድብደባ ጥቃት መጀመሩን ታውቀዋል። ዳኛው ዮሐንስ በመቀለ ከተማ የ07 ሰፈር ልጅ ሲሆን ከጓደኞቹ ጋር ቁጭ ባለበት የህወሓት ታጣቂዎች በመምጣት ጊዜው አስተዳደሩን ትደግፋለህ በሚል ነው ድብደባ ያደረሱበት ሲል አንድ የመረጃ ምንጭ ለሶሎዳ ሚዲያ ጠቅሷል። ህወሓት በመቀለ ከተማ ኮማንድ ፖስት አወጀ። በትግራይ ክልል መቀለ ከተማ የከተማውን ሰላምና ጸጥታ ሁኔታ ዙሪያ የጸጥታ ኮሚቴ በሚል ኮማንድ ፖስት እንደታወጀ ለማወቅ ተችሏል። በጊዜው አስተዳደሩ ላይ መፈንቅለ መንግስት ያካሄደው ህወሓት የመቀለ ከተማ ከንቲባ አድርጎ የሾመው ዶክተር ረዳይ በርሀ የጸጥታ ኮሚቴ እየመራው ሲሆን የጋራ የጸጥታ ኮሚቴው ከአርሚ 22 ከፖሊስ ኮሚሽን፣ ከመቀለ ዞን ፖሊስ፣ ሰላምና ደህንነት ቢሮ፣ ከመቀለ ከተማ ጸጥታ፣ ከመቀለ ከተማ የሚሊሻ ጽህፈት ቤት፣ የክፍለከተማ ከተማ ፖሊስ አዛዦችና ከጸጥታና የሚሊሻ ኃላፊዎች የተወጣጡ አዛዦች እየተሳተፉበት ይገኛሉ። የዚህ የጋራ ኮሚቴ በየክፍለ ከተማው ተመሳሳይ መዋቅር ያለው ኮሚቴዎች ያቋቁሟል ብለዋል ህወሓት በመግለጫው። ህወሓት ዲዲአር ይፈጸማል በማለት ሰራዊት ለመገንባት እየሰራ እንደሆነ ታውቀዋል። ህወሓት ዲዲአር ይፈጸማል በማለት ሰራዊት እንዳንዲስ ለመገንባት እየሰራ እንደሆነ የክልሉ የሰላምና ጸጥታ ኃላፊ ጀነራል ፍሳሀ ኪዳኑ በጻፈው ደብዳቤ ለማወቅ ተችሏል። በደብዳቤው የክብር የምስክር ወረቀት የሌላቸውና በጦርነት የቆሰሉትን ወደ ዲዲአር ለማካተት የሚመለከታቸው ተጠቃሚዎች እንዲያውቁትና ወደ አርሚዎቻቸው እንዲሄዱ መደረግ አለበት ያለ ሲሆን ከመጋቢት 6 እስከ መጋቢት 11 ቀን 2017 ዓ ም ባለው ጊዜ አመልካቾች እንዲካተቱ ብሎ መልእክት አስተላልፈዋል። ከፌዴራል መንግስት ጋር በመሆን በፕሪቶሪያ ስምምነት መሰረት የተቀመጠው ጊዜ አስተዳደር ላይ መፈንቅለ መንግስት በማካሄድ የህወሀት ቡድን ባለፈው ሳምንት ሊጀመር የነበረውን የዲዲአር መርሃ ግብር እንዳስተጓገለው የሚታወቅ ነው። ይህ ዲዲአር ውስጥ ለማካተት በሚል የተደራጀው የሰራዊት ጥሪ ወጣቶች እንደ አዲስ ወደ ጦር ሜዳ እንዲማገዱ የሚያደርግ የሞት ጥሪ ነው ሲሉ ብዙዎች እያወገዙት ይገኛሉ። ትናንትና መጋቢት 7 2017 ዓ.ም ተመረጥ በሬክቴር ስኬል 5.1 የተመዘገበ ከፍተኛ መጠን ያለው የመሬት መንቀጥቀጥ በአካባቢው ሰዓት አቆጣጠር ምሽት 3:53 ከአፋር ክልል አዋሽ ከተማ 50 ኪሎ ሜትር ርቀት ላይ መከሰቱን የአሜሪካ ጂኦሎጂካል ሰርቬይ አስታወቀ። ሌሎች የመረጃ ምንጮች የመሬት መንቀጥቀጡ በሬክተር ስኬል 5.2 ያደረሱ ሲሆን ባለፉት 48 ሰዓታት በዓለማችን ላይ ከተከሰቱት የመሬት መንቀጥቀጦች ከፍተኛው ነው ብለውታል። ንዝረቱም የሀገራችን መዲና አዲስ አበባን ጨምሮ በተለያዩ የሀገሪቱ ክፍሎች ተሰምተዋል ሲሉ ገልጸዋል። ሶማሊላንድ ከታይዋን ጋር እያደረገች ያለችውን ግንኙነት እንድታቆም ቻይና አስጠነቀቀች። በሶማሊያ የቻይና አምባሳደር የሆኑት ዋንግ ዩዳልሳን ቲቪ ከተሰኘው ቴሌቪዥን ጣቢያ ጋር ባደረጉት ቃለ ምልልስ ሲናገሩ በዓለም ላይ ያለው አንድ ቻይና ነው፣ ታይዋንም የቻይና አንድ አካል ናት፣ በርካታ ሀገራት የቻይናን አንድነት ይደግፋሉ ብለዋል። ጨምረውም መሰረታዊ እውነት ይህ መሆኑንም ገልጿል። አምባሳደሩ ሲቀጥሉም ሶማሊላንድ ከቅርብ ጊዜ ወዲህ ከታይዋን ጋር ግንኙነቷን ለማጠናከር ስትሞክር እየታየ መሆኑን ጠቅሰው ይህ እርምጃ ለሀገራቸው ሉዓላዊነት ስጋት በመሆኑ እንድታቆም አሳስበዋል በንግግራቸውም ታይዋን በአሁኑ ወቅት ከሶማሌላንድ ጋር ግንኙነት ለመፍጠር ጥረት እያደረገች ያለችው መገንጠልን ለማስተዋወቅ ብቻ ነው እኛ ደግሞ ይህንን አጥብቀን የምንቃወመው ነው ያሉ ሲሆን ሀገራቸው የሶማሌላንድ መገንጠል እንደማትደግፍና እውቅና ላለመስጠትም የተለያዩ እርምጃዎች መውሰዷን ገልጿል። የሶማሌ ሉዓላዊ አንድነት ለማስጠበቅ የቤጂንግ መንግስት ከሶማሌ የፌዴራል መንግስት ጋር በቅርበት እየሰራ እንደሚገኝም አስረድቷል። ይሁን እንጂ የሶማሌላንድ ፕሬዚዳንት አብድራህማን ኤሮ መንግስታቸው ከታይዋን ጋር ትብብሩን ለማጠናከር መውሰኗን ገልጸዋል ሲል ሂራን ኒውስ ዘግበዋል። አሜሪካ ለግብጽ የምትሰጠውን እርዳታ ልታቋረጥ ነው። ግብጽ የጋዛ ዜጎችን ለማስፈር የወጣውን እቅድ አልቀበልም በማለቷ አሜሪካ ለሀገሪቷ የምትሰጠውን እርዳታ ልታቋረጥ እንደምችል ምንጮች እየገለጹ ይገኛሉ። የዩናይትድ ስቴትስ አስተዳደር በጋዛ የመልሶ ግንባታ ለማከናወን ያቀረበውን እቅድ ግብጽ በመቃወሟ ለካይሮ የሚሰጠውን ወታደራዊ እርዳታ ለመቀነስ ማቀዱን ለግብጽ እንዳሳወቀ ምንጮች ተናግረዋል። የፖሊሲ ለውጡ ፍልስጤማውያንን ከጋዛ ለማፈናቀልና በግብጽና በዮርዳኖስ ውስጥ ለፊልስጤማውያን አዲስ መንደር መገንባትን የሚያጠቃልለውን የመካከለኛው ምስራቅ የትራምፕ እቅድ ግብጽ አለመቀበሏን ተከትሎ የመጣ ነው። በዋሽንግተን የሚገኙ የግብጽ ዲፕሎማት እንደተናገሩት ለግብጽ የሚሰጠው እርዳታ ትክክለኛው መጠን እስካሁን ባይታወቅም ቅነሳው በሚቀጥለው ዓመት ተግባራዊ ይሆናል ተብሎ ይጠበቃል። እንደ ዘገባው ከሆነ ትራምፕ ፍልስጤማውያንን ከጋዛ በማውጣት ወደ ጎረቤት ሀገራት ለማዘዋወር ባቀዱት እቅድ ሁለቱ ሀገራት ካልተስማሙ ለግብጽና ለዮርዳኖስ የሚሰጠው እርዳታ እንደሚቆም ፍንጭ ሰጥተዋል። ግብጽ ህዝቧን ሳይፈናቀል ጋዛን መልሶ ለመገንባት የ53 ቢሊዮን ዶላር እቅድ አቅርባለች። የውሳኔ ሀሳቡ የአረብ ሊግ ባሳለፍነው ሳምንት ባደረገው አስቸኳይ ስብሰባ የጸደቀ ሲሆን ከምዕራባውያንና ከአውሮፓ ድጋፍ አግኝቷል። ከዓለም ዙሪያ የተወጣጡ መንግስታት የትራምፕን የጋዛ እቅድ የጦር ወንጀል ነው በማለት የዘር ማጽዳት ሲሉ ተቃውመዋል። ዩናይትድ ስቴትስ ለግብፅ በአመት ሁለት ነጥብ አንድ ቢሊዮን ዶላር የሚገመት እርዳታ ትሰጣለች። አሜሪካ ለግብፅ መንግስትና መንግስታዊ ላልሆኑ ድርጅቶች ጭምር ኢኮኖሚያዊ እርዳታ መስጠት ከጀመረችም መከራረሟ የሚታወስ ነው። ዘገባው የሚድል ኢስት ሞኒተር ነው። አሜሪካ በአገሯ የሚገኙትን የደቡብ አፍሪካን አምባሳደር በሰባ ሁለት ሰዓታት እንዲወጡ ማዘዟን ተከትሎ ደቡብ አፍሪካ ይህንን ማን አለብኝነት እንዳትቀበል የአገሪቷ ተቃዋሚዎች ጠየቁ። በዋሽንግተን መቀመጫቸው አድርገው የነበሩት የደቡብ አፍሪካ አምባሳደር ኢብራሂም ራሱል ከአሜሪካ ተባረዋል። የአሜሪካ የውጭ ጉዳይ ሚኒስተር ማርኮ ሩቢዮ አሜሪካን የሚጠላ ዘር ላይ የሚያተኩር ፖለቲከኛ ብለው ከፈረጇቸው በኋላ በሀገሪቱ ተቀባይነት የላቸውም ሲሉ ከሀገር እንዲወጡ ትዕዛዝ አስተላልፈዋል። ትራምፕ ስልጣን መረከባቸውን ተከትሎ በአሜሪካና በደቡብ አፍሪካ መካከል ያለው ግንኙነት ውጥረት የተሞላበት ሆነዋል። ይሁን እንጂ የደቡብ አፍሪካ የአለም አቀፍ ግንኙነት ሚኒስቴር ሮናልድ ላሞላ በትዊተር ዲፕሎማሲ ላይ መሳተፉ ጠቃሚ አይደለም፣ ሁለቱ ሀገራት ፊት ለፊት ሊነጋገሩ ይገባል ሲሉ ለመንግስታዊው የዜና ወኪል ኤስኤቢ ተናግረዋል። በበሳል ትችታቸው የሚታወቁትና በደቡብ አፍሪካ ኢፍታዊነትን ለመቀልበስ የሚሰራው ፓርቲ ኢኮኖሚክስ ፍሪደም ፋይተርስ መሪ ጁሊየስ ማሌማ ሀገሪቱ ዋይት ሀውስን በተቆጣጠረው ብርቱካናማ ቄል እንደተሸማቀቅ እንዳይፈቅዱ ሲሉ ለሀገሪቱ ፕሬዚዳንት ሲሪል ራማፎሳ መልእክታቸውን አስተላልፈዋል። የፓን አፍሪካኒስት ኮንግረስ ዋና ጸሐፊ አፓፖ የአሜሪካን ውሳኔ አውግዘው በደቡብ አፍሪካ ሉዓላዊነት ላይ የተፈጸመ ጥቃት እንዲሁም በአገሪቱ ፖሊስ ላይ አዛዥነት ሚና ለመጫወት የሚደረግ ሙከራ ብለውታል። ደቡብ አፍሪካ የአሜሪካ አሻንጉሊት አይደለችም፣ ያለማንም ጣልቃ ገብነት ሀገራችንን የማስተዳደር መብት አለን ብለዋል። ትራምፕ ደቡብ አፍሪካን በቅርቡ ያጸደቀችው የመሬት ፖሊሲ በተወሰኑ ማህበረሰቦች ላይ ያነጣጠረ ነው በሚል ለሀገሪቱ የሚደረገው የገንዘብ ድጋፍ አቋርጠዋል። ደቡብ አፍሪካ ከጨቋኙ አፓርታይድ ስርዓት ከ30 ዓመታት ብትላቀቅም አሁንም አብዛኛው የሀገሪቱ የእርሻ መሬቶች አነስተኛ በሆኑት ነጮች እንደተያዘ ነው። ከዚህም ጋር ተያይዞ የመሬት ባለቤትነት በሀገሪቱ አከራካሪና ወዛጋቢ ጉዳይ ሆነ የቆየ ሲሆን በቅርብ ጊዜ የጸደቀው የመሬት ፖሊሲ ይህንን ኢፍታዊነትን ለማስተካከል ያለመ ነው ተብለዋል። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ በአንዳንድ ሁኔታዎች ያለ ካሳ መሬት መውረስ የሚያስችል ረቂቅ እንዲሆን ፈርመዋል። የደቡብ አፍሪካ መንግስት በመሬት ባለቤትነት ላይ የሚታየው የታሪካዊ ፍትሐዊነትና ዘረኝነት እንዲስተካከል ጥሪዎች እየቀረቡለት ይገኛል። አምባሳደር ኢብራሂም ባራክ ኦባማ በስልጣን ላይ በነበሩበት ወቅት ከአውሮፓውያን 2010 እስከ 2015 ባለው ጊዜ የአሜሪካ አምባሳደር ሆነው አገልግለዋል። አምባሳደሩ ከዚህ ቀደም ባላቸው ልምድ እንዲሁም ከዋሽንግተን ጋር ባላቸው ሰፋ ያለ ግንኙነት ድጋሚ በአውሮፓውያን 2024 አምባሳደር እንዲሆኑ ተሽመዋል። ምንም እንኳን አምባሳደሩ በዲፕሎማሲው ዘርፍ ጠለቅ ያለ እውቀት ቢኖራቸውም ከትራምፕ ጋር ፊት ለፊት መገናኘት ተስኗቸዋል። አምባሳደሩ ለፊልስጤም የመደገፍ ፖለቲካዊ ታሪክ ያላቸው ከመሆናቸው አንጻር አሁን ባለው የአሜሪካ አስተዳደር ሊጣጣሙ እንደማይችሉ ስማቸው እንዲገለጽ ያልፈለጉ የደቡብ አፍሪካ ዲፕሎማት ሴማፎሬት ለተሰኘ የዜና ወኪል ተናግረዋል። መረጃው ቢቢሲ አጠናክሮታል።